በተደጋጋሚ ቅዱስ ሚካኤል ማስጠንቀቂያ ሰጣቸው። በጤናቸው፣ በሀብታቸው፣ በተለያየ ነገር ማስጠንቀቂያ ሰጣቸው። አልተመለሱም አልተመለሱም። ስለዚህ አንድ ባንድ እነዛ ሰዎች ራሳቸውን ነው ያጠፉት። ሶስቱ ራሳቸውን አጥፍተዋል። አንደኛው ታሞ ሙቷል። እና በህልሙም የተገለጠለት ደግሞ ምንድነው ይሄን ነው አሁን ያልኳችሁን ያንተ ጸሎትና የቅዱስ ጊዮርጊስ ምሕረት እነሱ ሁለቱ ሲገናኙ የተገናኙ ቀን አለ። አንተ ምሕረት ታገኛለህ፣ አንተ ትድናለህ፣ ጠላቶች ይወድቃሉ የሚል ቃል ተነገረኝ። እኔ በስመአብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። የክርስቶስ ቤተሰቦች የደሙ ፍሬዎች የድንግል ማርያም የአስራት የቃል ኪዳን ልጆች በወደደን እስከ ሞት ድረስ ባፈቀረን በመድኃኒተ ዓለም በኢየሱስ ክርስቶስ ፍጹም ሰላምታ ሰላም ብላችኋለሁ። በያላችሁበት እንደየሰዓት አቆጣጠራችሁ የክርስቶስ ሰላም ብዝት ተረፍረፍ ይበላላችሁ። እንኳን ለዛሬዋ ዕለት ለአሁኑ ጊዜ ለአሁኑ ሰዓት አደረሳችሁ አደረሰን። ምክንያቱም በህይወት ስላለን ነው። በእድሜያችን ላይ ይችን ቀን ጨምሮ ባርኮ ስለሰጠን ነው። እድሜ ለንስሐ ዘመን ለፍስሐ ስላደለን ነው። ዛሬ ላይ መኖር ፈልገው ሽተው ብዙ አቅደው ብዙ አልመው እንደዚህ አደርጋለሁ ይህንን ከግብ አደርሳለሁ ያሉ ሰዎች ከጎናችን የሉም። ስለዚህ አንደኛ ሞት እንዳለብን እያስብን። በእግዚአብሔር ሐሳብና እቅድ ወይም በሱ በህጉ እንድንኖር እኛን እያስተማረን ነው። ሰው በዚህ በዚህ ዓለም በዚህ ምድር ዘላለም መኖር እንደማይችል፣ ያሰብነው ያቀድነው ሁሉ ከንቱ እንደሆነ ከዚህ ከሚሰለቸው ዓለም ወደማይሰለቸው ዓለም መከራና ችግር ካለበት ዓለም እረፍትና ሰላም ጸጥታና መረጋጋት ቅድስና ወዳለበት ስሙ ዘወትር ወደሚቀደስበት ወደሚወደስበት አባቶቻችን ገብተው ወዳረፉበት ወደ ርስቱና ወደ መንግስቱ እንሄዳለን ማለት ነው። ይህንን ክብርና ጸጋ የምናገኘው ግን እኔና እናንተ ዛሬ በዚህ ዓለም በዚህ ምድር ስንኖር እግዚአብሔራዊና መንፈሳዊ ሕይወት ሲኖረን ነው ማለት ነው። በእግዚአብሔር የተጎበኘ በህጉ የተመራ በህጉ የተቃኘ ሕይወት ሲኖረን የማይሰለቸውንና ዘላለማዊ እረፍት ያለበትን የቅድስና ህይወት የቅድስና የረፍት የጸጥታና የሰላም ዘመን ተሻጋሪ ከዚህ ዘመን ወደዚህ ዘመን በማንልበት ደረጃ ቁጥርና ስፍር ወደሌለው ሌለው የህይወት የማይሰለች ህይወት ይጠብቀናል ማለት ነው። ስለዚህ ዛሬ እዚህ የደረስነው እኔና እናንተ ይችን ቀን ያየነው፣ እዚህ ዕለት ላይ ያደረስነው እግዚአብሔር እንድናመሰግንበት፣ ድንቅ ቸርነቱን እንድንመሰክርበት፣ አንደበት የተሰጠን፣ ዓይን የተሰጠን፣ ሙሉ አካል የተሰጠን፣ እጅ እግር የተሰጠን፣ አእምሮ የተሰጠን፣ እግዚአብሔር እንድናገለግልበት፣ ቅዱስናውን እንድናይበት፣ እኛም ደግሞ ቅዱሱን እግዚአብሔር ከቅዱሱ ከእግዚአብሔር ኃይል የተነሳ እኛም ደግሞ እኔ ቅዱስ እንደሆንኩ እናንተ ቅዱሳን ሁኑ የሚለውን ቃል መርህ አድርገን በህይወት እንድንኖረው የተሰጠን እድሜ ነው ማለት ነው። ለሰው ልጅ ጊዜ እድሜ ካልተሰጠው እንዴት ወደ እግዚአብሔር መቅረብ ይችላል? ስለዚህ እድሜያችን፣ ጊዜያችን የተሰጠን በጎ ነገር እንድናስብበትና መልካም ነገር እንድንሰራበት ስለሆነ ነው። ስለዚህ እንኳን አደረሳችሁ የምለው ማለት ነው። እ እግዚአብሔር ወድና ፈቅዶ እንግዲህ እግዚአብሔር የሚያስተላልፍልን መልእክት አለ። በተለይ እኔ በጣም ይደንቀኛል። የተዋህዶ ልጆች እንኳን ደስ አላችሁ። ስለ አምደው ቅዱስ ሚካኤል ድንቅ ምስክርነት አለ። እሱን ይዤላችሁ ቀርቤያለሁ። እንግዳዬ በአካል ባይኖር በመንፈስ ከኛ ጋር እንደሆነ አድርጌ ያቀረብኩላችሁ የባለ ታሪካችን ስም ዳቆን ገብረስላሴ ይባላል ማለት ነው። እሱም ልክ እንደ ማንኛውም ሰው በዘመናዊም ሆነ በዓለማዊ በትምህርቱ በጣም ጎበዝና አላማውን ከግብ ለማድረስ ይጥርና ይወጣ ይወርድ የነበረ ወጣት ነው። ያለ ወጣት ነው እና ዩኒቨርሲቲ ላይ ያለ ይህንን ስለአምደው ቅዱስ ሚካኤል ገዳም ቪዲዮ ወደሱ ደረሰና እኔ ጋር ደወለ እና ስላሉበት መንፈሳዊ የመናፍስቱ አለም ውጊያ ነገረኝ። እንዲህ እንደ አይነት የሚጻረረኝ እርኩስ መንፈስ አለ ወደኔ የተላከ ክፉ መንፈስ አለና እንዴት ላድርግ? እባክህን፣ ምን ትለኛለህ? አለ። እኔም ደግሞ ቅዱስ ሚካኤል መሀሪ ድንቅ አባት እንደሆነ የቃል ኪዳኑ የቦታው ቃል ኪዳን በጣም እኔ ከምናገረውና እኔ ከምመሰክረው በላይ እንደሆነ ነገርኩትኝ። በዚህም ደግሞ መባላከ ስመ ክርስትና ንዛ ቦታ ላይ ውሰድልኝ፣ ጸሎት አስደረግልኝ አለኝ። እዚህ ቦታ ላይ እንግዲህ መባውንና ስመ ክርስትናውን ሰጠኝ። እኔም ይዤ ሄድኩኝ። ምንድነው ያልኩት መጨረሻ ላይ ስንለያይ እንግዲህ ቅዱስ ሚካኤል ይስማ፣ ተሳል ስለት ሰሚ ነው። ባለህበት ሆነህ መሄድ ባትችል እንኳን የትምህርት ገበታ ላይ ሆነ ነገሮች ባይመቻችልህ እንኳን ባለህበት ነህ። ቅዱስ ሚካኤል አምደው ቅዱስ ሚካኤል እያልክ ጥራው ተሳል አልኩትኝ። እሱም ተስሎ ስለነበር አሁን ቀኑና ጊዜው ደርሶ እኔ ስለተስያለሁኝ፣ ስለቴም ደግሞ ምንድነው ብርና ምስክርነቱን ላንተ እንደምነግር ነው የተሳልኩትኝ ቢደረግልኝ እኔ በሱ በኩል ለሱ ምስክርነቴን እሰጣለሁኝ። አንተ አድርግልኝ ቅዱስ ሚካኤል አምደው ቅዱስ ሚካኤል አንተ በባሪያህ ላይ አድረህ የነገርከኝን ነገር አንተ ፈጽምልኝ። እኔ ደግሞ ለሱ እመሰክራለሁኝ፣ ለሱ እመሰክራለሁ የክብር ለክብርህ መገለጫም መባየን አስገባለሁ ብዬ ተሳልኩኝ አለ። እና እጸልያለሁ። በምጸልይበት ሰዓትና ጊዜ ከእለታት በአንድ ቀን ቅዱስ ሚካኤል አስበኝ፣ ቅዱስ ሚካኤል ርዳኝ፣ ቅዱስ ሚካኤል ስለቴን ስማኝ እያልኩ በምጸልይበት ሰዓት ከእለታት በአንድ ቀን በህልሜ ተገልጦ የሆነ ሰው አለ፣ አንተ ምትድነው የምትፈወሰውም የቅዱስ ጊዮርጊስ ምህረትና ያንተ ጸሎት የተገናኙ ቀን የዛን ቀን አንተ ፍጹም ምህረት ታገኛለህ የሚል መልእክት ተነገረኝ አለ። ቃል በቃል ነው መነግራችሁ ይህን ቃል በቃል ነው፣ የጨመርኩት የቀነስኩት ነገር የለም። ቃል በቃል እንደዚህ አለኝ። የሆነ ሰው ይህንን ነገረኝ። ከዛ ይህንን መልእክት ተቀብዬ ያንን መልእክት ያንን ጊዜ መጠበቅ ጀመርኩኝ። ቅዱስ ጊዮርጊስ መቼ ይሆን ከቅዱስ ጊዮርጊስ ጋር ደግሞ የሚገርማችሁ ነገር የተለየ ፍቅር አለ የተለየ ለቅዱስ ጊዮርጊስ መልኩን ሁል ጊዜ አደርሳለሁኝ። ቅዱስ ጊዮርጊስን ረዳቴ አድርጎ እግዚአብሔር ስለሰጠኝ ሁል ጊዜ በሱ በኩል እማጽናዋለሁ ጌታዬን። ያንን ቀን እየጠበኩኝ ከዕለታት በአንድ ቀን እንደዚሁ በህልሜ ነው አለ። በህልሜ በጣም ትልቅ አረንጓዴ የሆነ እባብ ወደኔ መጣ። ከዛ የሆነ ሰው የሆነ ጦር ሰጠኝ አለ። አያችሁ ጦር ሰጠኝ። ጦሩን ሳየው ራሱ የቅዱስ ጊዮርጊስ ጦር ነው አለ። ከላይ መስቀል አለው አለ። ራሱ የቅዱስ ጊዮርጊስን ጦር ሰጠኝ ከዛ በዛ ጦር ያንን ትልቅ እባብ ሊበላኝና ሊነድፈኝ መጣን እባብ ሰወጋው በአንድ ጊዜ በአንድ ምት አንድ ጊዜ ወግቸው፣ ብቻ ፀጥ አለ ሞተ አለ። ከዛ ዘወር ብዬ ስመለከት በጣም ለቁጥር አዳጋች የሆኑ ትናንሽ እባቦች እንደዚሁ እየተሯሯጡ ወደ እኔ ይመጣሉ። እነሱን አንድ ባንድ በዛ በጦር እየወጋሁኝ መግደል ጀመርኩኝ። አሁንም ምንም አይነት ማቋረጫ ወይም ሊያልቁ አልቻሉም። አንዱ ሲገር ነው ብዙ ነው እየመጡ ይታዩኛል አለ። ከዚህም በኋላ ጋዛ አርከፍክፌ ክብሪት ለኩሼ አቃጠልኳቸው። ያ ሁሉ ለቁጥር አዳጋች የሆነው የእባብ መንጋ ወደመ ወደ ትቢያና ወደ ብናኝ ተቀየሩ። ጦሩን ሳየው የሰማዕቱ የቅዱስ ጊዮርጊስ ጦር ነው እሱ ላይ ያየሁት ጦር ነው ለኔ ተሰጠኝ። ከዛም በኋላ ልክ ይህንን አድርጌ ሲጨርስ ከህልሜ ነቃሁኝ፣ ከእንቅልፌ ባነንኩኝ። ከዛን በኋላ ግን የተዋህዶ ልጆች የደሙ ፍሬዎች ከዛ በኋላ ግን አሁን ሰላም ነኝ። ደስ ይበላችሁ፣ ሰላም ነኝ፣ ሰላም ይሰማኛል። በጣም በጥሩ ሁኔታ ላይ ነው ያለሁት እና ይሄንን ምስክርነት ላንተ እንደምናገር ቃል ገብቼ ነበር። አስራት በኩራቴን ማለት መበን እንደማስገባ ቃል ገብቼ ነበር እና። ምስክርነቱን ስጥልኝ መባውንም ማስገባለሁኝ መባውንም እሰጣለሁኝ ብሎ ወንድማችን ዲያቆን ገብረ ስላሴ ይህንን ምስክርነት ስለ አምደው ቅዱስ ሚካኤል ሰጥቷል ማለት ነው። ባለፈውም እንደነገርኳችሁ በእለቱ ታስቦ ቅዱስ ሚካኤል ታስቦ በሚውልበት በእለተ 12 በቀን 12 ማለት ነው በጣም ብዙ ሰዎች በእለቱ ይሄ ምስክር ነው ይሄ ድንቅ ነገር ተደረገልኝ እያሉ ምስክርነትም ላይ የወጣለ። እንደዚሁም ደግሞ ገና ሊመሰከርም ቀነቀጠሮ የተያዘለት አለ ማለት ነው። በጣም አምደው ቅዱስ ሚካኤል የተማጸኑትን ሁሉ እየደረሰላቸው ነው። አንዲት እህታችን እንደዚሁ በዙሪያ በጣም ይሄ ነው የማይባል ክፉ ሰዎች ከበውኝ ነበር አለች። ያሳድዱኛል ለአንዲት ነፍስ ለአንዲት ነፍስ ለአንዲት ነፍስ እኔ ከየት እንደሚመጡ ሁሉ አላውቅም። ቆሞ የሄደው ሁሉ እኔ ላይ ያፈጥ ነበረ። በቃ እኔ በህይወት መኖር እንደማይገባኝ ይነግሩኝ ነበር እና እኔ ምንም መልስ አልሰጥም። ምክንያቱም እኔ ከነሱ ጋር መልስ በምሰጥበት ሰዓት ጊዜን ከነሱ ጋር ማባከን ስለማልፈልግ፣ እኔ ግን የምነጋገር የነበረው አንተ እያስተዋወቅከው ያለው ቅዱስ ሚካኤል አመደው ቅዱስ ሚካኤል ነው። ከእሱ ጋር እነጋገር ነበረ። ነገር ግን እነዛ ሰዎች በፍጥነትና በማይታመን ሁኔታ በልዩ ተአምር እነዛ ሰዎች ቅጣት ሲደርስባቸው ቅጣት ሲቀጡ አያቸዋለሁኝ፣ ሲጎዱ አያቸዋለሁ። አያቸው ጀመር አለች፣ ሲቀጡ ማየት ጀመርኩኝ። በጤናቸው በንብረታቸው የተለያየ ምልክት ሲሰጣቸውም እነዚህ ሰዎች ምንም አልተመለሱም። ከክፋታቸው አልተመለሱም ከክፋታቸው አልተመለሱም ማለች እና የሚገርማችሁ ነገር ከክፋታቸው ጋር ለመሰል ግፍና እኔ በጣም ይገርመኛል። እናንተ እንዴት ልትገረሙ ትችላላችሁ? እንዴት ሊልም የሚችል ሰው አለ? ይህ የእግዚአብሔር አሰራር ነው። ልጆቹ የማይመለሱትን ያውቃቸዋል። ልጆቹን የሚያውቃቸዋል። አያችሁ፣ የዲያብሎስን የዲያብሎስ ልጆችና የእግዚአብሔር ልጆችና የዲያብሎስ ልጆች በዚህ የተገለጡ ናቸው ይላቸዋል። የሚመለሱትን ያውቃቸዋል፣ የማይመለሱትን ያውቃቸዋል። ስለዚህ የተዋህዶ ልጆች በዚህ ልክ ጥላት እና አሰራሩ እየጠፋ እየወደመ በአምደው ቅዱስ ሚካኤል ገዳም ድንቅ ድንቅ ነገር እየተደረገ ይገኛል። እናንተም የታሰራችሁ የተጨነቃችሁ በመተት በአስማት በሟርት በድግምት በጠንቋይ በስርማሽ በቅጠል በጣሽ እ ባጋንንት ሳቢ በኮከብ ቆጣሪ በአውደ ነገስት እየታሰራችሁ ያላችሁ የክርስቶስ ልጆች የቅዱስ ሚካኤል ወዳጆች የድንግል ማርያም የአስራት የቃል ኪዳን ልጆች ወደዚህ ቦታ እንሂድ እንጓዝ። እግዚአብሔር ከፈቀደ አሁን የፊታችን 26 መነሻ አድርገን በ28 መመለሻ ጉዞ ይኖረናል። የምትችሉ እዛ ጉዞ ላይ ቶሎ ደውሉ፣ እንሄድ እንጓዝ። የተጨነቃቸው ሰዎች የተቸገራችሁ ሰዎች መሄድ የማትችሉ ደግሞ መሄድ የማትችሉ ስመክርስትናችሁንና ጸሎት ማስደረጊያ መባችሁን እየላካችሁ መሄድ የማትችሉ ነው ያልኳችሁ። መሄድ የምትችሉ ቦታው ላይ እንድትደርሱ በማርያም በቅዱስ ሚካኤል ነው የምላችሁ። ለናንተው ነው የተጨነቃችሁ፣ ወዴት ልሂድ አላችሁ ግራ የገባችሁ በንብረታችሁ፣ በአእምሯችሁ፣ በህይወታችሁ፣ በትዳራችሁ፣ በህልውናችሁ ስቃይ ውስጥ ያላችሁ በመስሪያ ቤታችሁ የተገፋችሁ፣ የተሰቃያችሁ ሰዎች ዳኑ ነው ሌላ አይደለም እኮ ዳኑ። እንዳን፣ ከስራታችሁ ተፈቱ፣ እንፈታ ነው እኮ። አያችሁ የቅዱስ ሚካኤል ድንቅ ምስክሪን ነገር ተደርጎለት ደግሞ የማይመሰክር ካለ በሽታው ወይም ደግሞ ስቃዩ ይመለሳል። ለምን? የቅዱስ ሚካኤል ተአምሩ ያደረገው ስራ መመስከር አለበት። በሰው ፊት የመሰክረልኝን እኔም ደግሞ በሰማያት ባለው በአባቴ ፊት እመሰክርለታለሁ ስለሚል ቃሉ፣ የቻላችሁ በአካል ተገኝታችሁ መስክሩ፣ ያልቻላችሁ እንደዚሁ እንደሌሎች እህት ወንድሞቻችን ታሪካችሁን ግልጽ አድርጋችሁ በመናገር ምስክርነታችሁን ስጡ እናንተ ከበረታችሁ ቅዱስ ሚካኤል ይቆምላችኋል፣ ይታገልላችኋል፣ የሚታገላችሁን ይጥልላችኋል። ይጥልልናል ማለት ነው። ስለዚህ በተቀመጠላችሁ አድራሻ ደውሉ፣ እንሂድ። መሄድ የማትችሉ አቅመ ደካማ የእግር መንገድ ስላለው ማለት ነው፣ የእግር መንገድ ስላለው አቅመ ደካማ የሆናችሁ ከቻላችሁ ሰው ወክላችሁ፣ ካልቻላችሁ ስም ክርስትናችሁንና ጸሎት ማስደረግ ያመባችሁን ልካችሁ ጸሎት ማስደረግ ትችላላችሁ። ማንም የለኝ ማርያም የምትባል በጣም ረጅም ዓመት ያስቆጠረች ዋሻ ቤተ ክርስቲያኗ በመፈራረስ ላይ ያለ ገዳም አለች። ቤተ መቅደሱም እንደዚሁ ለብቻ ተሰርቶ እሱም እየፈረሰ ነው። ዋሻ ቤተ መቅደስ አለ። እሱም የድሮ ነው እየፈራረሰ የሰው እንክብካቤ ስለጎደለው አገልግሎት እየሰጠ ስላልሆነ እየፈራረሰ ላይ በመፈራረስ ላይ ያለ ቤተ መቅደስ አለ። ጸበል አይለፉሽ የማርያም ጸበል የሚል ጸበል አለ። ሚባል እንኳን አይደለም ለሰው ለእውር አህያ፣ እውር አህያ ያበራ ጸበል ነው። እዛ ቦታ ላይም ሄደን እንደዚሁ መንገዳችን ላይ ስለሆነ በዛው ተጠምቀን ነው የምንሄደው። ማንም የለኝ ማርያም በአይለፉሽ ጸበሏ ተጠምቀን አምደ ቅዱስ ሚካኤል ሂደን ቃል ኪዳኑን ተቀብለን እንመጣለን ማለት ነው። ሰላም እግዚአብሔር ይብዛላችሁ። ኑ ተመዝገቡ። በርኩሳ መናፍስት የተያዛችሁ ቦታው ላይ የፈውስ አገልግሎት አለ። ምን አላልኳችሁ? የፈውስ አገልግሎት አለ። በመተትና በአስማት በሟርትና በድግምት የተያዛችሁ የተሰቃያችሁ በዛር መንፈስ በ666 በሶስት መንፈስ በተለያየ በረከት በማጣት በሰላቢ መንፈስ የተያዛችሁ አጠቃላይ በመናፍስቱ ዓለም አሰራርና ሴራ የተያዛችሁ ቦታው ላይ የፈውስ አገልግሎት ተጀምሯል። ጸበል እየተጠመቅን የፈውስ አገልግሎት እያገኘን እንዲሁም ደግሞ መውለድ ያልቻላችሁ ድርሳን ሚካኤልን አዝላችሁ ድርሳኑን አዝላችሁ ቃል ኪዳኑ ነው ልጅ እናትና አባት የመሆን እድል እንዲገጥማችሁ ኑ ከወድሁ ተመዝገቡ። መሄድ የምትፈልጉ ሰዎች ከወድሁ ተመዝገቡ። ቀኑ ከደረሰ በኋላ ብትደውሉ ምንም ትርጉም አልባ ነው ማለት ነው። ለዛን ጊዜ የምትደውሉበትን ሰዓትና ጊዜ አሁን ደውሉልን። ምክንያቱም በሰው ቁጥርና በሰው የሰው ልክ አውቀን ነው መኪና የምናዘው ማለት ነው። ስለዚህ ሰላማችሁ ብዝት ይበላችሁ። ሰላም ሁኑልኝ። ቪዲዮውን ተደራሽ አድርጉት። አምደ ቅዱስ ሚካኤል ከእናንተ ጋር ይሁን፣ ከእኛ ከሁላችን ከሀገራችን ከኢትዮጵያ ጋር ይሁን። ሰላም ሁኑልኝ። አንተ እርኩስ መንፈስ በሥላሴ ስም ታዘዝ። በያለኝ እርኩስ መንፈስ አጋን ተበሳጫለህ እንዴ? አቤት አቤት፣ ምንድነው? ልጅቷን ለምንድነው ምትረብሻት? አንተ በሥላሴ ስም በሥላሴ ስም ሥነ ሥርዓት ይኑርህ፣ ሥነ ሥርዓት ይኑርህ። አንተ ርኩስ መንፈስ ጋኔን፣ አንተ ሥነ ሥርዓት ይኑርህ። ይኸውልህ፣ በሥላሴ ስም ታሰር፣ ግንባር ላይ ታሰር ብያለኝ፣ የትም እንዳትሄድ። ቅዱስ ሚካኤል ይፍረድብህ፣ አምደው ቅዱስ ሚካኤል ይፍረድብህ። አባቴ አምደው ቅዱስ ሚካኤል፣ ማንም የለኝ፣ ማርያም ትፍረድብህ። ማንም የለኝ ማርያም፣ ጭራሽ መግደል አለብኝ እንደዛ ከሆነ ይኸውልህ፣ እንደዛ ከሆነ አሁን አንድ ሺህ ነበር አይደል? ሦስት ሺህ ስግደት ትሰግዳለህ በ24 ሰዓት ውስጥ ሦስት ሺህ ስግደት ራስህ ሆነህ ማለት ነው። የሷን ስራ እየሰራ ለዛውም ለሱ አገልጋይ ሆነ እስከምትሸኝ ድረስ ወደ ሲኦል፣ እስከምትላክ ድረስ ወደ ሲኦል እሳት ያወረድብህ። ለዚህ ትቢት ሦስት ሦስት ሺህ ስግደት ራስ ሆነ። የእሷን ሥራ እየሰራህ ባሪያ ሆነህ እያገለገልካት እስከምትሸኝ ድረስ እስከምትሸኝ ድረስ አጋይስ ዓለም ቅዱስ ስላሴ ይፍረዱብህ። ይሄን እልባት ታደርግ። የሰማኸው ቃል እሳት ይሁንብህ። የሰማኸው ቃል እሳት ይሁንብህ። አባቴ አማኑኤል አባቴ ቅዱስ አማኑኤል ይፍረድብህ። ይፍረድብህ። አባቴ ቅዱስ አማኑኤል ይፍረድብህ። የዛር መንፈስ የዛር መንፈስ ያመችሳ መንፈስ አመችሳ አመችሳ ያመችሳ መንፈስ ያመችሳ መንፈስ እሳት ያውርድብህ። አባቴ ቅዱስ ሚካኤል ይፍረድብህ። በሳት ሰይፍ በሳት አለንጋይ ቀጥቅጥህ ሰይፈኛው መልአክ አብሳሪ ድንግል ቅዱስ ገብርኤል ይፈረድብህ። ከሰዓት ያወረደብህ ቅዱስ አማኑኤል ይፈረድብህ። ምን አደረገችህ ልጅቷ? አስቸገረችህ? ቶሎ በል አንድ ሺህ ስግድ ሰግድ። ሚስጥርህን ታወጣለህ። ቶሎ በል ስጨርስ ደውል። ቅዱስ አማኑኤል ይፈረድብህ። ቶሎ ቶሎ ስገድ። አሁን ቶሎ በል ቶሎ በል እየሰማሁህ። ቶሎ በል፣ እሰግድ በል። ለአብ ሰግድ፣ ለወልድ ሰግድ፣ ለመንፈስ ቅዱስ እያልክ ስገድ። ቶሎ በል አንተ ጠማማ ያውሊያ መንፈስ።